አብርሽና ሄርሜላ ምንና ምን ናቸው? የጆሮ ጉትቻ የአንገትም ጌጥ ናቸው። እኔ ለሄርሜላ የምመኝላት አብርሽን የመሰለ ባል እንዲሰጣት። አቤት ለምን አልሽ ካላችሁኛው አብርሽ የስራ ሰው ስለሆነ ነው። እሺ እንደዛ ያልኩት ውዶቼ፣ ማሮቼ፣ ፍቅሮቼ አብርሽዬ ስራ ሰው ስለሆነ ነው እና ማለት ነው። ውዶቼ፣ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ አብርሽ እና ሄርሜላዬ ዝንጥ ብለው አምሮባቸው መጥተዋል ማለት ነው። እናም ደግሞ ያው እንደምታዩት እንግዲህ ሰሞኑን አብርሽ ዘና ፈታ እያለ ይገኛል። በጣም ደስተኛ እንደሆነም ያስታውቃል። አብርሽ ይመችህ ይመችህ ነው የምንለው፣ ግን ሩታዬን በደንብ ተንከባከብልን በሚገባው ማለት ነው፣ በሚገባው እንድትንከባከባት እንፈልጋለን። እንዳታዝን፣ እንዳይከፋት ደግሞ አንተ እያለ አይከፋትን ብዬ ነው እኔ በደንብ እንትን የምለው። እና አንተን ሄርሜላ እያዝናናች ነው፣ አንተ ደግሞ ሩታዬን ተንከባከቧት። ታውቃላችሁ አይደለ? ያው ያለው ነገር ተዉትና እንደው ወደ እዛኛው ስንሄድ እንክብካቤ ያስፈልጋታል። አሁን ሩታ ስንተኛ ወሯ ነው? ዘጠኝ ወር ገባች። እንዲ የገባች አይመስለኝም ስምንተኛ ወር ላይ ናት። በነገራችን ላይ ይሄ ወር ማለት ነው ብዙ ሰዎች የሚወልዱበት ጊዜ ነው። ጥቅምት፣ ጥቅምት በተለይ ማለት ነው እርጉዞች በጣም ይወልዳሉ። የሚወልዱት ደግሞ ሴት ሴት ነው። ግን ያብርሽዬ ወንድ ልጅ ነው። በጣም ደስ ይላል። ሩታዬ በሰላም ተገላግላ ልጇን አቅፋ ለማየት ያብቃን። ሁላችንም ምኞታችን ይሄ ነው። ከዛ በተረፈ ደግሞ እሩታና አብርሽ ይህን ነገር አቆመው፣ እንደድሮ እንደ ድሮ በፍቅር በደስታ እንዲመጡልን የሁላችንም ምኞት ነው። እኔም በበኩሌ እንደዛ ነው የምመኘው። ይሄ ነገር በቃ ተብሎ ሁሉን ነገር ትውት አድርገው ሁለቱ ብቻ በቃ ሁለቱ ብቻ መተው ፈገግ እያሉ በእርግጥ ይመጣሉ። ቤቢ ሲወለድ አንድ ላይ የመጠሩ ልጃቸውን እቅፍ አድርገው ምናምን አይሰዋችሁታል እንዴት ቀስ እንደሚል ማለት ነው። እኔ ያንን ነው የምመኘው። እንግዲህ ደግሞም እንደዛ እንደሚሆን ደግሞ እርግጠኛ ነኝ ሙሉ ፐርሰንት ማለት ነው። ተመልካች አድማጭ ተመልካች ደግሞ አትጨናነቁ። ግን ከፋቸው መጥፎ ነገር አይውጣ ነው የምለው። ምክንያቱም ፍቅር አለ፣ በፍቅር ላይ ደግሞ ልጅ አለ። ጸሎት ማድረግ ያለባችሁ እሩታዬ በሰላም እንድትገላገል የምትወዷትም የምትጠሏትም ሰዎች በዚህ ሰዓት ከእሷ ጎን ልትሆኑ ይገባል። በጸሎት ነው ያልኳችሁ እንጂ ይሄ ሌላ ነገር ምናምን አብርሽ እንድትቀጠቅጡት እንድትሰድቡት ወይ የሆነ ነገር ምናምን እንድትሉ አይደለም እንደዚያ ያልኳችሁ። ግን በቃ ይች ልጅ በማርያም እጅ ነው ያተያዘችው ከዚህ በላይ መያያዝ የለም። በነገራችን ላይ ከባድ ነው እና በሰላም እንድትገላገል ልጇን እንድታቅፍ ጥሩ ጥሩ ምኞታችሁን ተመኙ። አብርሽ ቤት ራሱ ሄዳችሁ ሩታ ሩታ ሩታየ ሩታየ እያላችሁ ማለት ነው እና እንደዛ አድርጉ። በተረፈ በቅርብ አዳዲስ ነገሮች አሉ። እኔ ቀድሜ መናገር ስለማልፈልግ ነው። እሱንም ራሳችሁ በአይናችሁ ታዩታላችሁ። ጊዜ ጊዜም ጊዜ ይወልደዋል ይባላል አይደለም። ከጊዜ በኋላ እያንዳንዱ ነገር አይናችሁ በተለይ የተጨፈነላችሁ የተጨፈነባችሁ ሰዎች አይናችሁ ይበራል። እና ፈታ ዘና ፈሽ እያላችሁ ተከታተሉ። አትጨናነቁ፣ አታስቡ። ምንም ነገር አይፈጠርም። ነው ብታብረሽ ደህና ናቸው። ሄርሜላንም ውደዷት።